በአማራ ክልል በተፈጠረው የጸጥታ ችግር ምክንያት ከ አራት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው ይታወቃል። ይህንና ተያያዥ የትምህርት ጉዳዮችን ደግሞ በዛሬው የአጀንዳ ዘገባዎቻችን በስፋት የምናጋራችን የሚሆኑ። አሁንም አብራችሁን ቆዩ። ሰላምና ጽንቶ ትምህርት ያልጀመሩ ትምህርት ቤቶች እንዲጀምሩና ተማሪዎች ወደ ትምህርት ገበታ እንዲመለሱ ማድረግ ይገባል ሲሉ የደቡብ ጎንደር ዞን ተማሪዎች ጠየቁ። የዞኑ ትምህርት መምሪያ በበኩሉ ተማሪዎችን ወደ ትምህርት ገበታ ለመመለስ በቅንጅት እየተሰራ ነው ብለዋል። ስራው ድንቅ ደስ አለው። በክልሉ የተከሰተው የሰላም እጦት በትምህርት ዘርፉ ላይ ተጽዕኖ አሳድሯል። በርካታ ተማሪዎች ከትምህርት ገበታ ውጭ ሆነዋል፣ ለስነ ልቦና ጉዳትም ተዳርገዋል። በስልክ ያነጋገርናቸው የደቡብ ጎንደር ዞን ተማሪዎች ከትምህርት ገበታ በመስተጓጎላቸው ለስነ ልቦና ጫና ተዳርገው እንደነበር ይናገራሉ። ሌሎች ተማሪዎችም ለጉልበት ብዝበዛ ተዳርገዋል ይላሉ። ትምህርት ባለመኖሩ ጊዜያችን በመባከኑ በጣም ነበረ ከባድ ነበር ስሜቱ። ትምህርት ማለት ለተማሪ በቃ በጣም አስፈላጊ ነገር ነው። ብቻ ብዙ የሞራል ጫና ነበረ በጣም ከባድ ስሜት ነበር የነበረው። በቃል ለመግለጽ ራሱ ይከብዳሉ። በጣም ብዙ ጓደኞቻችን ራሱ ተስፋ ቆርጦ በተለያዩ የስራ መስክ የተሰማሩ አሉ። በተለይ ሴቶች ራሱ ወደ ትዳር ሳይፈልጉ የገቡበታሉ። አንጻራዊ ሰላም ባለባቸው አካባቢዎች ከመማር ማስተማር ባለፈ የትምህርት ይዘቱን በአግባቡ ለመሸፈን መምህራን እየተጉ መሆኑን የተናገሩት ተማሪዎቹ፣ ሰላም ሰፍኖ ትምህርት ባልተጀመረባቸው አካባቢዎች ትምህርት ቤቶች እንዲከፈቱ ጠይቀዋል። በሚችሉት መጠን ያው እያገዙን ነው አንዳንድ ተተላላዋን ጀመረው ለምሳሌ በተቃራኒ ሽፍት አሁን እያገዙን ነው ያለው። ሰላም ተረጋግቶ ትምህርት ደግሞ ከሁለቱም ነገር የራቀ ስለሆነ መከፈት አለበት ብዬ ነው የማስበው። ትምህርት ለአንድ ሀገር እጅግ በጣም አስፈላጊ ከምንላቸው ነገሮች አንዱ ነው እና በቃ ሰላሙ ባለበት ሰላም ሆኖ ለኛ ያገኘነውን እድል ሌሎችም ቢያገኙ። የደቡብ ጎንደር ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ አቶ ደስታ ስራቴ ግጭቱ ለዘርፉ ፈተና እንደሆነ ገልጸዋል። ተማሪዎች ወደ ትምህርት ገበታ ለመመለስ ከአጋር አካላት ጋር በቅንጅት መሰራቱንም አስረድተዋል። በበጀት አመቱም ከ199 ሺ በላይ ተማሪዎች በትምህርት ገበታ ይገኛሉም ብለዋል። ትምህርት በየትኛው መንገድ ይሁን ህጻናትን እንዳይማሩ መከልከል ተገቢነትም የለውም ከፍተኛ የሆነ ሰብአዊ ጥሰትም ጭምር ነው። ስለሆነም ተማሪዎች እንዲማሩ በማድረግ ረገድ ማንኛውም አካል ኃላፊነቱ እንዲወጣ ይገባል። የየትኛው መጠቀሚያ መሆን የለባቸውም የሚል ትልልቅ መድረኮችን ለመወያየት ሞክረናል። አንዱ በመደበኛ በመንግስት የውይይት ፕሮግራሞች፣ በሌላ በኩል ደግሞ ከተለያዩ አካላት ጋር ጭምር፣ በተለይም ተጽዕኖ ከሚፈጥሩ አካላት ጭምር ተማሪዎች ትምህርት ቤት እንዲማሩ በማግባባት ስራ በመሰራቱ አሁን ባለው ሁኔታ ችግር ውስጥ ነን። ይህን ቁጥር ለማስመዝገብ ጥረት ያደረግንበት ሂደት ነው ያለው። በተማሪዎች ጉዳይ የማህበረሰቡ ሚና የጎላ ነው ያሉት አቶ ደስታ፣ ተማሪዎችን ወደ ትምህርት ቤት ለመመለስ በሚደረገው ጥረትም ሁሉም የኔ ብሎ በማሰብ የድርሻውን እንዲወጣ አስገንዝበዋል። ባለፉት ጊዜያቶች ከፍተኛ ተማሪ ስናስመዘግብ በዘመቻ ጭምር ነው ተማሪዎችን እናመጣቸው የነበረው። ማንኛውም አካል ኃላፊነቱን ድርሻ ነበረው። አሁን ደግሞ በተለየ መንገድ በዚህ ቀውስ ጊዜ ብዙ አጋር አጋር አካላት ከጎናችን ሆነው ተማሪዎች እንዲመዘገቡ ድርሻቸውን መውጣት አለባቸው። ማህበረሰቡ ትምህርት ቤቶቹ እንዳይዘጉ ልጆቹ ወደ ትምህርት ቤት እንዲመጡ የሚሰራ ከሆነ ችግሩን ማሻሻል እንችላለን። አሁን የሚታዩ ምልክቶች ማህበረሰቡ ትክክል አይደለም፣ ልጆቻችን መማር መንፈግ የለባችሁም ብሎ አቋም በያዘባቸው አካባቢዎች ላይ ተማሪዎች ይማራሉ። ቁጥራቸው ሊቀንስ ሊጨምር ይችላል፣ ነገር ግን የህብረተሰቡ ድርሻ ቀላል አይደለም። በበጀት ዓመቱም በዞኑ 732000 ተማሪዎች ለመመዝገብ ቢታቀድም 200000 የሚጠጉ ተማሪዎች ብቻ በትምህርት ገበታ እንደሚገኙ ከትምህርት መምሪያ የተገኘው መረጃ ይጠቁማል። በትምህርት መስተጓጎል ምክንያት ለስነ ልቦና ጫና እየተዳረግን ነው ሲሉ አሚኮ ያነጋገራቸው የምስራቅ ጎጃም ዞን ተማሪዎች ተናገሩ። የዞኑ ትምህርት መምሪያ በሶስተኛ ዙር ምዝገባ ከሰባት ሺ በላይ ተማሪዎች ወደ ትምህርት ቤት መመለሳቸውን አስታውቋል። የዚህንም ዜና ዝርዝር ከስራው ድንቅ ደሳለውን መከታተል በክልሉ የተከሰተው የሰላም መደፍረስ በትምህርት ዘርፉ ላይ ተጽዕኖ ካሳደረባቸው የክልሉ አካባቢዎች መካከል የምስራቅ ጎጃም ዞን አንዱ ነው። ዞኑ ተማሪዎችን ወደ ትምህርት ገበታ ከመመለስ ጎን ለጎን የተመዘገቡ ተማሪዎችን ለማብቃት ጥረት እያደረገ መሆኑን አስታውቋል። በስልክ ያነጋገርናቸው የዞኑ ተማሪዎችም የትምህርት ይዘቱ በተያዘለት የጊዜ ገደብ እንዲጠናቀቅ መምህራን በትርፍ ጊዜያት ማካካሻ ትምህርት እየሰጧቸው መሆኑን ይናገራሉ። በተቃራኒም ሽፍት እየተሰጡ እገዛ እየተደረገላቸው የማካካሻ ትምህርቱ እንዳጠቃላይ ትምህርት መምህራኖች በቀን ለሁለት ሰዓት ያክል ሁለት የተለያዩ ትምህርቶችን በማስተማር ሊሸፍኑልን እየሞከሩ ነው። ስነ ልቦናችን በማጠንከር ለትምህርት ትኩረት እንድንሰጥ ግንዛቤ ተፈጥሯል፣ ያሉት ተማሪዎቹ ሌሎች ተማሪዎች ወደ ትምህርት ቤት እንዲመጡና ትምህርት እንዲያገኙ ሊሰራ እንደሚገባ ጠይቀዋል። ተማሪዎች ከትምህርት ገበታቸው እንዳይርቁና ጥሩ የሆነ ንቁ ሕሊና እንዲኖራቸው ያልመጡት ደግሞ እንዲመጡ ለጓደኞቻቸው የሆነ ምክር አገልግሎት በመስጠት ነው እየተደረገ ያለ አጠቃላይ ለእነርሱም ለቤተሰብም ለሀገርም ነውና ትምህርት ትምህርት ቢከፈትና ልጆች ወደ ትምህርት ቤት ቢገቡ። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ በትምህርት ዘመኑ ተማሪዎችን ወደ ትምህርት ገበታ ለመመለስ እየተሰራ ነው ብለዋል። በዚህም በሶስተኛው ዙር ምዝገባ ከሰባት ሺህ በላይ ተማሪዎች ወደ ትምህርት ገበታ እንዲመለሱ ተደርጓል ነው ያሉት። የጸጥታ ችግር ምክንያት እንግዲህ እንደ ምስራቅ ጎጃም ነባራዊ ሁኔታ በአሁኑ ሰዓት ከ156 የማይበልጡ ትምህርት ቤቶች ናቸው እያስተማሩ ያሉ ከአጠቃላይ ከ996 ትምህርት ቤቶች። ይህ ማለት ኦልሞስ ከ90 በመቶ በላይ የሚሆኑ ትምህርት ቤቶቻችን እስካሁን አልተከፈቱም። ከ630 ሺህ በላይ የሚደርሱ ተማሪዎች ደግሞ ከትምህርት ገበታ ውጭ ያሉ ናቸው ማለት ነው። ይህን እነዚህን ተማሪዎች ወደ ትምህርት ቤት ለመመለስ እየተሰሩ ያሉ የተለያዩ ስራዎች አሉ። የመጀመሪያውና ትልቁ ጉዳይ በተለይ ከየካቲት ሶስት ጀምሮ በፈጠር ነው፣ ሶስተኛ ዙር የተማሪ ምዝገባ ስራ ተጨማሪ አዳዲስ አስራ አምስት በላይ ትምህርት ቤቶችን የማስከፈት ወደ ሰባት ሺህ አራት መቶ የሚደርስ ተማሪዎችን በተጨማሪነት የመመዝገብ ስራ እየተሰራ ያለበት ሁኔታ ነው ያለው። በተለያዩ ጊዜያት ወደ ትምህርት ገበታ የሚመጡ ተማሪዎችን የሚጠበቅባቸውን እውቀት ይዘው ወደ ቀጣዩ ክፍል እንዲዘዋወሩ የማብቃት ተግባር እየተከናወነ ነው ያሉት የመምሪያው ኃላፊ አቶ ጌታሁን በቀሪ ጊዜያትም ጥረቱ ተጠናክሮ እንደሚቀጥል ገልጸዋል። ከዚህ በፊት ከነበሩት ጊዜያት በተሻለ መንገድ አሁን ማህበረሰቡም ለትምህርት ትኩረት እንዲሰጥ፣ ልጆቹን ወደ ትምህርት ቤት እንዲልክ ተማሪዎቹም ያላቸውን ጊዜ ተጠቅመው በውጤታቸው ላይ መሻሻል እንዲያሳድሩ በማድረግ ረገድ የተሻለ ጥረት እየተደረገ ያለበት ሁኔታ ነው ያለ ማለት ነው። ያ ማለት ግን አሁንም የዞናችን የትምህርት ስራ ከችግር እየወጣ አይደለም። ከፍተኛ የሆነ ፈተና ያለበት ዞን ነው። አሁንም ከዚህ ፈተና ማላቀቅ የሚያስችል ደግሞ በየደረጃው ያለ ንቅናቄና ውይይት፣ ምክክር ማድረግ የቀጣይ ቁልፍ ተልኳችን ተደርጎ አሁንም እየተፈጸመ ያለበት ሁኔታ ነው ያለ ማለት ነው። በዞኑ ከሚገኙ 996 ትምህርት ቤቶች ውስጥ በትምህርት ዘመኑ 156 ትምህርት ቤቶች ብቻ በማስተማር ላይ እንደሚገኙ ከመምሪያው የተገኘው መረጃ ይጠቁማል። ከዚህ ጉዳይ አልወጣንም፣ የተከበራችሁ ተመልካቾቻችን። በክልልና በሀገር አቀፍ ደረጃ ተወዳዳሪና ውጤታማ ተማሪዎችን ለማፍራት ትምህርት ተቋማት የተለያዩ የማካካሻ ትምህርት ለተማሪዎች በመስጠት ረገድ አበረታች የሆኑ ተግባራት እየተከናወኑ መሆናቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ መኳንን ታደመ ተናግረዋል። በተማሪ ምዝገባ ያልተሳካውን በውጤትና ክክስ የሚል ስሜት ይዘን እየሰራን ነው። በዚህ መሰረት በርካታ ትምህርት ቤቶች ተማሪዎችን ለማዘጋጀት ለማብቃት በጣም በርካታ ስራ ይሰራሉ። ቤተ መጻሕፍት ከጸጥታው ጋር በተያያዘ የሚቸገሩበት ካልሆነ በስተቀር ሙሉ እስከ ምሽቱ ሁለት ሰዓት፣ ሶስት ሰዓት ድረስ አምሽተው የሚያስነብቡ ትምህርት ቤቶች በጣም ብዙ ናቸው። ቅዳሜና እሁድ ክፍት የሚሆኑ ቤተ መጻሕፍት በጣም ብዙ ናቸው። መምህራን የተሻሉ መምህራን በመለመል ተማሪዎችን ለማብቃት በተለይ ባስፈላጊ የሆኑ ትምህርት አይነቶች የተሻሉ መምህራን እየመደቡ ተማሪዎችን የገዛ ስራ እየሰራን፣ ሙሉ ቅዳሜ እና እሁድ ተማሪዎችን የማገዝ የማጠናከሪያ ትምህርት የመስጠት ያለፉ እንትኖችን የማከካስ ስራ በጣም በርካታ ትምህርት ይሰራል። በሀገር አቀፍ ደረጃ የ12ተኛ ክፍል ፈተናን የሚፈተኑ ተማሪዎችን ውጤታማ ለማድረግ ልዩ ትኩረት መሰጣቱን የገለጹት የቢሮው ምክትል ኃላፊው የአዳር ጥናት መርሃ ግብር በማዘጋጀት ተማሪዎች ሙሉ ጊዜያቸውን ትምህርት ቤቶች ውስጥ በማሳለፍና ውጤታማ ጥናት ለማድረግ እየተዘጋጁ ነው ብለዋል። በተለይ 12 ያፍል የሚያስፈትኑ ትምህርት ቤቶች ላይ ልዩ ትኩረት ተሰጥቶ ባለፈው ዓመት ተጀምሮ ያጥናት ያዳር ጥናት ፕሮግራም ያዳር ጥናት ፕሮግራም ማለት ምንድን ነው? ተማሪዎች ሙሉ ጊዜያቸውን ቀን ማታም እዛው ትምህርት ቤት እያደሩ እዛው እየተመገቡ ቤተ መጻፍት በጋራ እየተጠቀሙ የጋራ ንባብ እያንትን እያሉ ልክ ለክ እንዳዳሪ ትምህርት ቤቶች እዛው ውለው አድረው የ የሚያስተምሩ እና የሚያዘጋጁ ትምህርት ቤቶች ሃይስኩሎች በጣም ሰፊ ናቸው ይሄ ከዞን ዞን የበለጠ እንዲጠነክር እንዲሰፋ ለማድረግ በጣም ጥረት እያደረገ ነው ይሄ ምን ያንተ ይላል አንደኛ ያለፉትን ጊዜ ለማካካስ በጣም ይጠቅማል ሁለተኛ እርስ በርስ ለመደጋገፍ ያግዛል ሶስተኛ የበለጠው ወደ ውድድር ስሜት እንዲገቡ የንባብ ጊዜያቸውን የንባብ ባህላቸውን እንዲዳብር ለማድረግ በጣም ሰፊ እገዛ እያገዘ ነው። ይህንን ያደረጉ ትምህርት ቤቶች በባለፈው ዓመት የተሻለ ውጤት አስመዝግበዋል። አሁን ከባለፈው ዓመት በመነሳት ደግሞ ዘንድሮ ከዚያ በላይ ውጤት እንዲመዘገብ የትምህርት ቤቱ ቁጥርም ከፍተኛ ነው። የሚያድሩ እና የሚያጠኑ ተማሪዎች ቁጥርም ከጊዜ ጊዜ እየጨመረ ነው ያለ ማለት ነው። በየአመቱ በሚሊዮን የሚቆጠሩ ተማሪዎች በሰላም እጦት ምክንያት ከትምህርት ገበታ ውጭ እየሆኑ መምጣታቸውን የተናገሩት አቶ መኳንንት በቀሪ ወራት የሚካካስ ትምህርት ከመስጠት ጀምሮ በሚቀጥሉ አመት ትምህርት ያቋረጡ ተማሪዎች ወደ ትምህርት ቤት እንዲመጡ የንቅናቄ መደኮች እየተዘጋጁ እንደሚገኙም ተናግረዋል። መቼም አርግ ነው ማናውቅ እስከ መጋቢ ድረስ ተማሪ ከምንም ይሻላል ነው እንጂ ከጥራቱ ጋር ጎደሎ አይመጣም አይደለም። ስለዚህ አሁን በቀሪ ወራትም የበለጠ ውይይት አንዱ አካል አድርገን ከማህበረሰቡ ጋራ ከሃይማኖት አባቶች ጋር ከአጋር ሽማግሌዎች ጋር ከተማሪ ወላጆች ጋራ እና ከአካባቢው ማህበረሰብ ጋ የተለያዩ መድረኮች እንፈጥራለን፣ እየፈጠርንም ነው። ቢያንስ እንኳ በዚህ በ2019 እና በ2017 ባይሳካ ያልተከፈቱ ትምህርት ቤቶች በ2018 እነዚህ ትምህርት ቤቶች እንዲከፈቱ እነዚህ ያልተማሩ ተማሪዎች ወደ ትምህርት ቤት እንዲመጡ ይህ ስራ ይሰራ ብለን ስራ ይጀምረናል። ካሁኑ ማለት ነው በክልል ደረጃ የተለያዩ ከትምህርት ሚኒስቴርም ከክልል ከፍተኛ አመራሮችም በተገኙበት መድረክ መፍጠር ጥረት አድርገናል። አሁንም በከተማ አስተዳደር በዞን ደረጃ እነዚህ መድረኮች እየተፈጠሩ ነው። እነዚህ መድረኮች እስከ ትምህርት ቤት ድረስ እስከ ቀብሌ ድረስ ነው የሚሄዱት፣ እስከ ወላጁ እስከመንደር ድረስ ነው የሚሄዱት እና በይበልጥ በሁሉም ትምህርት ቤቶች በሁሉም አካባቢዎች ቀጣይ ለመማር ማስተማር ምቹ ሁኔታ ፈጥረን ለቀጣይ ዓመት ሁሉም ትምህርት ቤቶች እንዲከፈቱ ሁሉም ተማሪዎች ወደ ትምህርት እንዲመጡ ማድረግ አንዱ እና ቅድሚያ ሰጥተን የምንሰራው ስራ ነው። በአማራ ክልል በተፈጠረው የጸጥታ ችግር ምክንያት ከአራት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው ይታወቃል። ዘገባው የባልደረባችን አዲስ ተስፋዬ ነው።